የረዳኢተ ክርስቲያን ማርያም ዓመታዊ ክብረ በዓል በድምቀት ተከበረ። በኢትዮጵያ ካቶሊካዊት ቤተ ክርስቲያን በአዲስ አበባ ሀገረ ስብከት የረዳኢተ ክርስቲያን ማርያም ዓመታዊ ክብረ በዓል ግንቦት 16 ቀን 2017 ዓ ም ተከበረ። በእለቱም ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ሊቀ ጳጳሳት ዘካቶሊካውያን፣ አቡነ ሮቤርቶ የጋምቤላ ሀገረ ስብከት ጳጳስ፣ ክቡር አባ ኃይለ ማርያም መድህን በኢትዮጵያና በኤርትራ የሳሌዚያን ገዳማ አለቃ፣ ካህናት፣ ገዳማውያን፣ ወጣት መዘ ምራንና ምእምናን ተገኝተዋል። በዕለቱን ብፁሕ ካርዲናል ብርሃነ ኢየሱስ የዕለቱን ቃለ እግዚአብሔር ያሰሙ ሲሆን ዛሬ የምናከብራት እናታችን የክርስቲያኖች ረዳት ማርያም ሁል ጊዜ የእኛ የልጆቿ ልመናና ጸሎት የምትሰማ በመሆኗ በቃና ዘገሊላ እርሱ የሚላችሁን አድርጉ ብላለች። እርሷ የእያንዳንዳችንን ልመና የምታውቅናት ናት። ጌታችን መድኃኒታችን ኢየሱስ ክርስቶስም በአንቺ ተማምኖና የአንቺን ስም ይዞ የለመነኝን ሁሉ እሰጣለሁ ብሏል። ስለዚህ ተስፋችንን ሁሉ ክርስቶስን በማድረግ በእመቤታችን ስም እንድንለምነው አደራላለሁ በማለት ተናግረዋል። በሌሎች ሀገረ ስብከቶች የረዳ ኢተ ክርስቲያንና የኪዳነ ምሕረት ዓመታዊ ክብረ በዓል በተመሳሳይ ተከብሯል። በእምድብር ሀገረ ስብከት የጉብሬ ረዳኢተ ክርስቲያን ቁምስና በመቂ የኪዳነ ምሕረት ካቴድራል ዓመታዊ በዓል በታላቅ መንፈሳዊ ፕሮግራም በዋዜማ በጸሎትና በመስዋዕተ ቅዳሴ በጳጳሳቱን ቡራኬ ተከብሮ ውሏል።